ሰበር ዜና! ከደቂቃዎች በፊት ዶናልድ ትራምፕ የኢራንን ኒውክለር ዳግም ደበደቡ። ራሽያ በበኩሏ ኒውክለሩን ለኢራን ልትሰጥ እንደምትችል አስጠንቅቃለች። እዛም ቤት እሳት አለ ብላለች። አሜሪካ በበኩሏ ቻይናን ለአማላጅነት እየተማጸነች ነው። የትራምፕ የኒውክለር ድብደባ ለእስራኤል ያልታሰበ መዘዝ ይዞ ከተፍ ብሏል። አሁን የተሰማውን ሰበር ዜና በዜናችን ተካቷል። የኢራን የበቀል ጥቃት ሲጠበቅ ትራምፕ ደግመውታል። ሌላ ዙር የኒኩለር ድብደባ ኢራን ላይ ፈጽመዋል። ቢቱቢ ዋሻ ደርማሽ ቦምብ የኢራንን የምድር ውስጥ የኒኩለር ጣቢያም ዳግም ደብድቦታል። ትናንትና ዕለት በይፋ አሜሪካ የኢራንን ኒኩለር ጣቢያዎች መደብደቧ ይታወቃል። ይህን ጥቃት ተከትሎ ታዲያ የኢራንን በቀል ሲጠበቅ ነበር። ሆኖም ግን በዛሬው እለት ከጥቂት ሰዓታት በፊት ትራምፕ ዳግም የኢራንን ኒኩለር ጣቢያ ደብድበውታል። እንመለስበታለን። የአሜሪካው ቢቱ ቢ ዋሻ ሰርሳሪ ቦምብ የኢራንን ኒኩለር ጣቢያ ከደበደበ በኋላም ለእስራኤል ያልታሰበ መዘዝ ይዞ ከተፍ ብሏል። ቭላድሚር ፑቲን እዛም ቤት እሳት አለ ብለዋል። በሰሞነኛው መካከለኛው ምስራቅ ግርግር ዩክሬንን ለመሰልቀጥ እየፈጠኑ ያሉት ቭላድሚር ፑቲን ለኢራን ኒውክሌር የሚሰጡ አገራት አሉ ሲሉ የትራምፕ ወደ ጦርነቱ መግባት ለቴላቪቭ በረከት ሳይሆን እርግማን መሆኑን አውጀዋል። ኢራን የበቀል ጥቃት ፈጽማለው ስትል በቀሏ እየተጠበቀ ሲሆን ትራምፕ ግን እንዳትሞክሩት ትጠፋላችሁ ሲሉ ዳግም ዝተዋል። ድብደባው በሁለቱም ጎራ በኩል የቀጠለ ሲሆን እስራኤል መጠነ ሰፊ ጥቃት እያደረሰች ትገኛለች። ከደቂቃዎች በፊት በወጣ ዘገባ ደግሞ ኢራን በሚሳኤሎችና በካሚካዚ ድሮኖች የእስራኤልን ግዛት ከደቡብ እስከ ሰሜን ማጥቃቷ ታውቋል። ስለቀጥለው የኢራን እስራኤል ጦርነት አዳዲስ መረጃዎች ወጥተዋል። የኢራን የኑክሌር በቀል ለምን ዘገየ የሚለውም ጥያቄ ሆኗል። ከጦርነቱ ጋር የተያዙ የትም ያልተሰሙ አዳዲስ መረጃዎችን አሰባስበናል፣ ትሰሙታላችሁ። ደብረ ጽዮን ከኤርትራ ጋር የተጀመረው ግንኙነት ተጠናክሮ እንዲቀጥል አዘዙ። ፕሪቶሪያ ስምምነት እየፈረሰ ነው ሲሉ ተደምጠዋል። የኤርትራ ጦሩ በዛላምበሳና ባድመ አዳዲስ እንቅስቃሴዎችን እያደረገ እንደሆነ በተሰማበት በዚህ ወቅት የደብረ ጽዮን ትእዛዝ ቀልብ ስቧል። ጌታቸው ረዳ ስምረት ፓርቲ በበኩሉ የፌዴራል መንግስቱ በህወሓት ላይ እርምጃ ይውሰድ ሲል ጠይቋል። በጉዳዩ ላይ የተሰማውን መረጃ በጥንቅራችን ይዘነዋል። ኢራን የሆርሙዝ ሰርጥን ልትዘጋ በመወሰኗን ተከትሎ አሜሪካ ወደ ቻይና አማላጅ ልካለች። የኢራን ፓርላማ የሆርሙዝ ሰርጥ እንዲዘጋ የወሰነ ሲሆን የውሳኔዋ አሜሪካን አስደንግጧል። ሰርጡ ከተዘጋ ግን ኢራን መጥፊያዋ ይሆናል ስትል እየዛተች ነው። በዚዛቸው የቀጠለችው አሜሪካ ቻይና ኢራንን ከዚህ ውሳኔዋ እንድትቆጠብ እንድታግባባ ተማጽነዋል። እንመለስበታለን። ጤና ስጥልን ውድ አንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ እርሳችሁም ከአንድ አፍታ። ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሁለት ቤት ለገዛ አንድ ቤት በነፃ! ይህ ዕድል እንዳያመልጦ። 40% በሶስት ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው DMC Real Estate ቀድሞ ለሚመጡ 20 ዕድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። በ8% ቅድመ ክፍያ ብቻ ማለትም ከ488000 ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ ቤቶችን በሚፈልጉት የካሪ አማራጭ ማግኘት ይችላሉ። ውስን ቤቶች ብቻ ስለቀሩን ፈጥነው ከታች ባለው ስልክ ይደውሉ የኢራን የበቀል ጥቃት ሲጠበቅ ትራምፕ ደግመውታል ሌላ ዙር የኒኩለር ድብደባ ኢራን ላይ ፈጽመዋል ቢቱ ቢ ዋሻ ደርማሽ ቦምብ የኢራንን የምድር ውስጥ የኒኩለር ጣቢያ ዳግም ደብድቦታል ትናንትና እለት በይፋ አሜሪካ የኢራንን ኒኩለር ጣቢያዎች መደብደቧ ይታወቃል ይህን ጥቃት ተከትሎ ታዲያ የኢራንን በቀል ሲጠበቅ ነበር ሆኖም ግን በዛሬ እለት ከጥቂት ሰዓታት በፊት ትራምፕ ዳግም የኢራንን ኒኩለር ጣቢያ ደብድበውታል አሜሪካ ከሁለተኛው የዓለም ጦርነት በኋላ አስራ ሁለተኛው ጦርነቷን በኢራን እያደረገች ነው። ትራምፕ የጆርጅ ቡሽንና የባራክ ኦባማን ስህተት ደግመውት ወደ ቴራን ዘምተዋል። የኢራኑ ዘመቻ ግን እንደ ኢራቁና አፍጋኒስታኑ ዘመቻ ሁሉም ቀላል እንደማይሆን ተገምቷል። ሆኖም ትራምፕ አሁንም አደገኛ ደብደባዎችን በኢራን ኒውክለር ጣቢያ ላይ መፈጸማቸውን ቀጥለዋል። ከጥቂት ሰዓታት በፊት የእስራኤል ሀገር ውስጥ የሚዲያዎች ባወጡት ዘገባ እስራኤል የአሜሪካውን ቢቱቢ ቦምብን በመጠቀም የኢራንን ኒውክለር ጣቢያ ማውደሟን ዘግበዋል። የኢራን ሪፐብሊክ የዜና ወኪልና ታስኒም ፎርዶ ከሚገኝበት የቆም ግዛት የሚገኘው የአደጋ አስተዳደር ባለስልጣንን ዋቢ አድርገው ዘግበዋል። ባለሥልጣኑ እስራኤል በጣቢያው ላይ ጥቃት ብታደርስም ነገር ግን በዚህ ምክንያት በዜጎች ላይ ምንም አይነት ስጋት ወይንም አደጋ አይኖርም ብለዋል። የአሜሪካ አየር ኃይል በንከር በስቲንግ የተሰኘውን ቦምብ በመጠቀም ከመሬት በታች ያለው እዚህ ጣቢያ ላይ በትናንትናው እለት ጥቃት ፈጽሟል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ የፈጸመችውን ጥቃት በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም ማውደም የሚለው የሚገልጸው ነው ብለዋል። ሆኖም የተባበሩት መንግስታት የኒውክሌር ተቆጣጣሪ አካል ዓለም አቀፉ አቶሚክ ኤጀንሲ የደረሰውን ጉዳት በትክክል ማረጋገጥ እንዳልቻለ ገልጿል። ፎርዶ ከቴህራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባውም በተራራ ተከቦ ከመሬት በታች ከ8 እስከ 90 ሜትር ጥልቀት ላይ ሲሆን በዚህም ዋነኛ ምክንያቱ ከደህንነትና ከጥበቃ ጋር የተያያዘ ነው። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልፀጊያ ጣቢያዎች አንዱ ነው። የአሜሪካው ቢቱቢ ዋሻ ሰርሳሪ ቦምብ የኢራንን ኒውክሌር ጣቢያ ከደበደበ በኋላም ለእስራኤል ያልታሰበ መዘዝ ይዞ ከተፍ ብሏል። ቭላድሚር ፑቲን እዛም ቤት እሳት አለ ብለዋል። ሰሞነኛው የመካከለኛው ምስራቅ ግርግር ዩክሬንን ለመሰልቀጥ እየፈጠኑ ያሉት ቭላድሚር ፑቲን ለኢራን ኒውክሌር የሚሰጡ አገራት አሉ ሲሉ የትራምፕ ወደ ጦርነቱ መግባት ለቴል አቪቭ በረከት ሳይሆን እርግማን መሆኑን አውጀዋል። ኢራን የበቀል ጥቃት ፈጽማለሁ ስትል በቀሏ እየተጠበቀ ሲሆን ትራምፕ ግን እንዳትሞክሩት ትጠፋላችሁ ሲሉ ዳግም ስተዋል። ድብደባው በሁለቱም ጎራ በኩል የቀጠለ ሲሆን እስራኤል መጠነ ሰፊ ጥቃት እያደረሰች ትገኛለች። ከደቂቃዎች በፊት በወጣት ዘገባ ደግሞ ኢራን በሚ ሚሳይሎችና በካሚካዚ ድሮኖች የእስራኤልን ግዛት ከደቡብ እስከ ሰሜን ማጥቃቷ ታውቋል። ስለቀጠለው የኢራን እስራኤል ጦርነት አዳዲስ መረጃዎች ወጥተዋል። የኢራን የኒኩለር በቀል ለምን ዘገየ የሚለው ጥያቄ ሆኗል። እስራኤል በለኮሰችው ጦርነት አሜሪካ ከገባችበት ቀናት ተቆጥረዋል። የአያቶልሃን ስጋችን ላይ ያሉት ዶናልድ ትራምፕ እንደተፈራው ወደ ጦርነቱ ገብተው እየተዋጉ ነው። ይህም አሜሪካ ከሁለተኛው የዓለም ጦርነት በኋላ የገባችበት አስራ ሁለተኛው ጦርነት ሆኗል። ሆኖም የአሁኑ የኢራን ዘመቻም ለአሜሪካም ለእስራኤልም ከባድ መዘዝ እንዳለው እየተነገረ ነው። በዩክሬኑ ጦርነት በርካታ ኢራን ሰራሽ ሚሳይሎች ና ድሮኖችን የተጠቀመችው ራሻ ለኢራን አለሁልሽ ስትል በክፉ ቀን ደርሳላታለች። ከአሜሪካ የትናንቱ ድብደባ በኋላ ፑቲን በዛሬው ዕለት ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ተገናኝተዋል። ለኢራንም ድጋፍ እንደሚያደርጉ በይፋ አሳውቀዋል። የቀድሞ የሩሲያ ጠቅላይ ሚኒስትር ሜድቬድ በበኩላቸው እዛም ቤት እሳት አለ ብለዋል። የራሻው ስፑትኒክ እንደዘገበው የኢራንን ኒውክለር መደብደብ ኢራንን ወዳልተፈለገ ውሳኔ ያምራታል ብለዋል ሜድቬድ። አክለውም ሌሎች የኢራንን አጋር አገራት ለኢራን ኒውክሌር ሊሰጡ ይችላሉ፣ ይሄ ደግሞ መዘዙ አስከፊ ነው ሲሉ ተደምጠዋል። ባለፈው ሳምንት አጋማሽ ፓኪስታን ኢራን በኒውክለር ከተመታች እስራኤልን በኒውክለር እደበድባለሁ ስትል ዝታ ነበርም። ከፓኪስታን ባለፈ እንደ ቱርክ ሰሜን ኮሪያና ሩሲያ ያሉ ሀገራት ለቴህራን ድጋፋቸውን እየገለጹ ሲሆን እነዚህ ሀገራት ለኢራን ኒውክሊየር ሊሰጡ የሚችሉበት እድል እጅግ የሰፋ እንደሆነ እየተዘገበ ይገኛል። ኢራን በበኩሏ ለአሜሪካ ጥቃት የከፋ የበቀል እርምጃ እንደምትወስድ ማስጠንቀቋን ቀጥላለች። በርካታ የኢራን የጦር ጄኔራሎችም አሜሪካ በሀገራቸው ላይ ለፈጸመችው ጥቃት ቆራጥ ምላሽ እንደሚሰጥ እያስጠነቀቁ ነው። የኢራን ጦር ዋና አዛዥ አሚር ሀታሚ የጦር መኮንኖቻቸውን በወታደራዊ ክፍል ሲያነጋግ ሲያነግሯቸው የሚያሳዩ ቪዲዮዎች የሀገሪቱ ሚዲያዎች አውጥተዋል። አሜሪካ ከዚህ ቀደም በኢራን ላይ በፈጸመቻቸው ወንጀሎች ቆራጥ ምላሽ ሰጠናል፣ እናም የአሁኑም ተመሳሳይ ይሆናል ብለዋል። የኢራን ጦር ኃይሎች ዋና ኢታማጆርሹም፣ ጆርሾ አብዶልርሃም ሞሳቢ በበኩላቸው አሜሪካ በፈጸመችው ጥቃት በቀጠናው ባሉ ወታደሮቿ ላይ ጦራቸው ማንኛውንም እርምጃ ሊወስድ የሚችልበት እድል ከፍታለች ብለዋል። ኢታማጆርሹሙ አክለውም አክለው ኢራን በፍጹም ወደኋላ አትመለስም ብለዋል። ይህ በእንዲህ እንዳለ በሁለቱም ሀገራት መካከል አሁንም የሚሳኤል ድብደባው ቀጥሏል። ኢራን መላውን የእስራኤል ግዛት ከሰሜን እስከ ደቡብ በሚሳኤሎችና በካሚካዚ ሰው አልባ አውሮፕላኖች ማጥቃቷን አስታውቃለች። ቴልአቪቭ፣ ሀይፋ፣ አሽዶድ፣ አከር፣ ሳፈድ እና ሌሎች የእስራኤል ከተሞች በኢራን ሚሳኤል ጥቃቶች ተመተዋል። ከማህበራዊ ትስስር ገጾች የተገኙ ምስሎች የኢራን ሚሳይሎች በደቡብ እስራኤል በምትገኘው አሽዶድ ከተማ ላይ የወደቁበትን ቅጽበት አሳይተዋል። የእስራኤል አየር ኃይል በበኩሉ በቴህራን የመንግስት ኢላማዎች ላይ ከዚህ በፊት ታይቶ የማይታወቅ ከባድ ጥቃቶችን እያካሄደ ነው፤ ዛሬ ጠዋት ስድስት የኢራን አየር ማረፊያዎችን መደብደቡን አስታውቋል። በጥቃቱ የተነሳ በሰሜን ቴህራን የኤሌክትሪክ መስመር ተቋርጧል። ከዚህ በተጨማሪም አሜሪካም የኢራንን የፎርዶ የኒኩለር ማበልጸጊያ ማዕከልን ከደበደበች በኋላ እስራኤል በፎርዶ የኒኩለር ማበልጸጊያ ማዕከል ላይ ተደጋጋሚ ጥቃት በመፈጸም ጉዳት ማድረሷን የኢራን ባለሥልጣናት ተናግረዋል። ደብረ ጽዮን ከኤርትራ ጋር የተጀመረው ግንኙነት ተጠናክሮ እንዲቀጥል አዘዙም። ፕሪቶሪያ ስምምነት እየፈረሰ ነው ሲሉ ተደምጠዋል። የኤርትራ ጦር በዛላምበሳና ባድመ አዳዲስ እንቅስቃሴዎችን እያደረገ እንደሆነ በተሰማበት በዚህ ወቅት የደብረ ጽዮን ትዕዛዝ ቀልብ ስቧል። ጌታቸው ረዳ ስምረት ፓርቲ በበኩሉ የፌዴራል መንግስቱ በህወሓት ላይ እርምጃ ይውሰድ ሲል ጠይቋል። የህወሓት ሻዕቢያ ጥምረት በከፍተኛ ደረጃ እየተቀጣጠለ ይገኛል። ከሰሞኑ ደግሞ በዛላምበሳ ድንበር የኤርትራና ትግራይ ማህበረሰቦች በኤርትራ መንደር ውስጥ ዳግም ተገናኝተዋል። በጉዳዩ ላይ የህዋት ሊቀመንበር ደብረ ጽዮን ገብረ ሚካኤል ከኤርትራ ጋር የተጀመረው ግንኙነት ተጠናክሮ ይቀጥላል ሲሉ አዘዋል። የህዋት ሊቀመንበር ደብረ ጽዮን ገብረ ሚካኤል ይህንን የተናገሩት የክልሉ ሰማዕታት ለ37ተኛ ጊዜ በሃውዜን ከተማ በተካሄደው ስነ ስርዓት ላይ ባስተላለፉት መልእክት ነው። ህዝባችን ከሌሎች ህዝቦች ጋር የሚያጣላ ምንም ነገር የለውም ሲሉ የተደመጡት ደብረ ጽዮን ገብረ ሚካኤል ከአማራ አፋር፣ ኤርትራም ይሁን ሱዳን እንዲሁም ከሌሎች የኢትዮጵያ ህዝቦች ጋር በሰላም መኖር ከድህነት በመውጣት በልማት መኖር ነው የሚፈልገው ሲሉ ገልጸዋል። ፓርቲያችን ህወሓት በአሁኑ ወቅት በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥልና ተመሳሳይ ግንኙነቶች ከጎረቤት ህዝቦች ጋር እንዲፈጸም ለማድረግ አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ብለዋል ዶክተር ደብረጽዮን ገብረ ሚካኤል። በተጨማሪም በመልእክታቸው የፕሪቶሪያ ሰላም ስምምነት በርካታ ጉዳዮች አልተፈጸሙም ሲሉ በመግለጽ በአብነትም የክልሉ ግዛታዊ አንድነት አልተከበረም፣ ከአንድ ሚሊዮን በላይ የሚሆነውን የክልሉን ተፈናቃይ ወደ ቀዬው አልተመለሰም ሲሉ ጠቅሰዋል። የፕሪቶሪያ ሰላም ስምምነት በርካታ ጉዳዮች አልተፈጸሙም ብቻ ሳይሆን ስምምነቱ ጠቅልሎ የሚፈርስበት እንቅስቃሴ ከጊዜ ወደ ጊዜ እየተባባሰ እየሄደ ይገኛል ሲሉ አሳስበዋል ዶክተር ደብረጽዮን ገብረ ሚካኤል ለስምምነቱ አለመከበር የብልጽግና መንግስትና የክህደት ቡድን ሲሉ የጠሩትን አካል ተጠያቂ አድርገዋል ከሁለት ዓመት ከስምንት ወራት በላይ ያስቆጠረው የፕሪቶሪያ ስምምነት እንዳይከበር ዋነኛ እንቅፋት ሆነው ያሉት የብልጽግና መንግስትና የክህደት ቡድን መሆናቸውን የትግራይ ህዝብ ብቻ ሳይሆን ስምምነቱ እንዲፈረም አስፈላጊውን ሁሉ ጥረት ያደረጉ ዓለም አቀፍና ቀጠናዊ ተቋማት መሪዎች በደንብ ያውቁታል ሲሉ ተደምጠዋል። የህወቱ ሊቀመንበር በንግግራቸው የብልጽግና መንግስት ፓርቲያቸውን ለመክፈልና ለመበተን ሰርቷል ሲሉ ኮንነዋል። በተጨማሪም የክልሉ ህዝብ እርስ በርስ ለማጨፋጨፍ እየሰራ ነው ሲሉ ተችተዋል። የብልጽግና መንግስት የፕሪቶሪያ ስምምነት እንደፈለገ ለመዘወር ያስችለው ዘንድ ፓርቲያቸውን ህወሓትን ለሁለት ለመክፈልና ለመበተን ህዝባችን እርስ በርስ እንዲጨፋጨፍ ጥረት ያደርግ ነበር፣ አሁንም እያደረገ ነው ብለዋል። ይህንን ተልእኮ እንዲያስፈጽምለት በፓርቲያቸው ውስጥ የተፈጠረውን የክህደት ቡድንን የተሟላ የአመራርና ድጋፍ አድርጎለታል ሲሉ ተችተዋል። ይህ በእንዲህ እንዳለ የጌታቸው ረዳ ስምረት ፓርቲ የብልጽግና መንግስት ህወሓት ላይ እርምጃ እንዲወስድ ጠይቋል። በጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ይህንን ያለው በትግራይ ደረጃ ለ37ኛ ጊዜ የተከበረው የሰማዕታት ቀንን በማስመልከት ባወጣው መግለጫ ነው። ፓርቲው በመግለጫው የፌዴራል መንግስት ከፖለቲካ ፓርቲዎች ምዝገባ የተሰረዘው የሚያደርገውን የህወትን ቡድን የሚያካሄደው ፖለቲካዊ እንቅስቃሴ ህግና ስርዓት ማስያዝ ይገባዋል ሲል ጥሪ አቅርቧል። ፓርቲው በመግለጫው ከግንቦት 2015 ዓም ጀምሮ ተፈናቃዮች ወደ ቀያቸው ለመመለስ የተደረገውን እቅድ ያደናቀፈው ኋላቀር ቡድን ሲል የወነጀለው ህወት ነው ብሏል። ደብረጽዮን ገብረ ሚካኤል የሚመራው ህወት ተፈናቃዮችን እንደ ፖለቲካ መያዣ አድርጎ አሁንም እየቆመረባቸው መሆኑን ጠቁሟል። የህወት ድርጅት ሳይድን የሚመለስ ተፈናቃይ የለም። የጊዜው አስተዳደር አመራሮች ግራይን መሬት ሽጠዋል የሚሉ ወሬዎችን በማሰራጨት እያወናበደ ነው ተብሏል። የፌዴራል መንግስትና የቀድሞ የጌታቸው ረዳ ጊዜው አስተዳደር ከግንቦት 2015 ዓም ጀምረው የያዙት እቅድ ሙሉ በሙሉ እንዲደናቀፍ ያደረገው ህወሓት ነው ሲል ከሷል። ቡድኑ ተፈናቃዮች ወደ ቀያቸው መመለስ ይቅርና ህወሓትን ከኢትዮጵያ የፖለቲካ ፓርቲዎች እንቅስቃሴ መሰረዝ መታደግ ያልቻለ አቅመቢስና መሰሪ ድርጅት ነው ሲል አጣጥሎታል። የጌታቸው ፓርቲ ኋላቀር ቡድኑ ሲል የጠራውን ቡድን ከ ከኤርትራ መንግስት ጋር የጀመረውን ህገወጥ ግንኙነት እንዲያቆም የፌዴራል መንግስት እርምጃ እንዲወስድ ተጠይቋል። ኢራን የሆርሙዝ ሰርጥን ልትዘጋ መወሰኗን ተከትሎ አሜሪካ ወደ ቻይና አማላጅ ልካለች። የኢራን ፓርላማ የሆርሙዝ ሰርጥ እንዲዘጋ የወሰነ ሲሆን፣ ይህ ውሳኔዋ አሜሪካን አስደንግጧል። ሰርጡ ከተዘጋ ግን ኢራን መጥፊያዋ ይሆናል ስትል እየዛተች ነው። እዚህ እዛቸው የቀጠለችው አሜሪካ ቻይና ኢራንን ከዚህ ውሳኔዋ እንድትቆጠብ እንድታግባባ ተማጽነዋል። ኢራን የዓለማችን አንድ አምስተኛው የድፍድፍ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥ ከመዝጋት ቻይና እንድታስቆማት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጥሪ አቅርበዋል። የውጭ ጉዳይ ሚኒስትሩ ይህንን ያሉት አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘው የሆርሙስ ሰርጥ እንዲዘጋ የሀገሪቱ ፓርላማ መወሰኑን የኢራን መንግስታዊ ሚዲያ ፕሬስ ቲቪ መዘገቡን ተከትሎ ነው። ሆኖም የመጨረሻው ውሳኔ የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ነው ተብሏል። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብት ከፍተኛ መዘዝ ያስከትላል የተባለ ሲሆን የዓለም አቀፉን የነዳጅ ዋጋን እንዲያሻቅብም ያደርገዋል። ቻይና የኢራንን ነዳጅ በመግዛት በዓለም ቀዳሚ ስትሆን ከአገሪቱም ጋር የጠበቀ ግንኙነት አላት። ከኛ በከፋም የሌሎች ሀገራት ምጣኔ ሀብትን ይጎዳል ብለዋል። የምድራችን አንድ አምስተኛው ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው የባህር ሰርጽ በኩል ነው የሚያልፈው። በመካከለኛው ምስራቅ የሚገኙ የነዳጅና ጋዛ አምራቾች ይህንን ሰርጽ እንደ መተላለፊያ ይጠቀሙበታል። በባህር ሰርጡ ላይ የሚከሰቱ ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ይህም ወዲያውኑ የዋጋ ንረት እንዲፈጠር ያደርጋል። ዛሬው ዕለት የነዳጅ ግብይት ሲጀመር የአንድን በርሜል የድፍድፍ ነዳጅ ዋጋ ወደ 81.4 ዶላር ከፍ ብሏል። ሆኖም ትንሽ ቆይቶ ወደ 78 ዶላር አካባቢ ቢመለስም 1.4 በመቶ ጭማሪ ማሳየቱ ተዘግቧል።